ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የሚባል ነገር ግን ትንሽ ትንሽ ትንሽ ትንሽ ትንሽ ትንሽ ትንሽ ትንሽ ትንሽ ባልተፈጠረ ነገር አንተ በመሰለ መንገድ ሂደህ ነገሮችን መቋጨት ፈልጋለ። አስመሳይ ነው በእውነት አስመሳይ ነው። ድሮም ለከ ትንሽ ሰበብ ነው ከሷ የምፈልገው። መረዳት ሲኖርብህ ጥፋቱ ምንድን ነው? ይህ ነገር እንዴት ነው ሆነ? ፍራንክ የሆነ ሊያረጉ። ድሮም ሰበብ ነው የምፈልገው፣ ምክንያቱም ለምን እንደሆነ ገባ፣ ከአንተ እንዲወርድልን ሚዲያ ላይ በጣም በፊት እየሰደቡክ እየሰደቡክ ነበር፣ ገባ ያንን ስድብ ወደ እሷ ልታላክክ፣ ጥፋትህን፣ የአንተን ጥፋት በሙሉ ወደ እሷ ልታላክክ። ምንድን ነው የሰው ልጅ ስተት አለው? ማንም ቢሆን ያጠፋል። ከሰው ስተትና ከብረት ዝገት ምንም ተረቱ እንግዲህ። ጨርሱበት እናት። ስለዚህ ምንም እንትን የለም። አትረዳትም እንዴ በዚህ ፍጥነት የምናስቸክል ልጅቷ ነው ምጠራ ድርሁም ዲጂታል ሬዲ ርጋ አስቀምጠሃል። ስለዚህ ነው ገባ ብትረዳት ተረዳኝ አለች፣ በቃ ተረዳኝ ላስረዳ አለች። አሁን አንተ ልጁን ደብድበው፣ እሷ ከስለተኛ ተጠራጠርክ እንጂ ማለት ነው ምንም ነገር፣ እኔ እንጃ። ልውል ደግሞ እንኳን ደስ ያለህ ለያየካቸው። ሁሉም ምኞት ነበረ፣ ሀሳብ ነበረ ግን አማች የተባለው ሲጠበቅ ሌላ አማች ሲመጣ በጣም ይከብዳል። አንቺ የልሻ ውድነሻ ምንም ረብካሽ አይደለሽ፣ በጣም ውድነሽ፣ በጣም ብዙ ሰው የሚፈልግሽ ነው። አትን ለማመጭ እሱም እሱም የራሱን ህይወት ይቀጥል፣ አንቺ የራስሽን ህይወት ትቀጥያለሽ። ይኖርሻል፣ ፈጣሪ ለአንቺ ያለው ተዘጋጅቶልሻል። ግን በጣም ያሳዝናል። ያብ መረዳ ሲለ ምን አስቸኮለ በአንድ ቀን ያንድ ቀን ስህተት አንተ የደበቀው ሚስትር ወጣብን። በጣም ያ ብለዚያ ትጠበቅም ነበረ፣ ድሮም የሷን ስህተት እየጠበቅ ነበረ። እንግዲህ ሰላም፣ ሰላም፣ ሰላም፣ እንዴት ናችሁ ኢትዮጵያዎች በሙሉ ኤርትራዎች በሙሉ ቤተሰቦች፣ የሄዱ ቤተሰቦች አለሁላችሁ። የእግዚአብሔር ይመስገን ደህና ነኝ። ሰብስክራይብ፣ ላይክ እያደረጋችሁ ስድስት ጀማሪ ነኝ። እንግዲህ በደንብ መስራት አልችልም። ያው እየተለማመድኩ ነው። እንግዲህ እንደዛ ነው የሚሏቸው የማጠገብ እንጀራ ምጣላ ያስታወቀሃል አሉ። ስለዚህ ሄዱ ስለቀረብሽ ምንም አትጨናነቂ። ይሽ ፈጣሪ ስለሚወድሽ ነው። እሱ ሁለተኛ ሚስት ሊያረግሽ ነው ድሮ የሚፈለገው እሷ። ድሮም ሬዲ አድርጎ አስቀምጧታል ማለት ነው። ገባሽ? ሬዲ አድርጎ ስላስቀመጣት አንቺ ሁለተኛ ሚስት ነሽ። በቃ የውነትሽን አይቶ መልካምነትሽን አይቶ ከላሽ ላይ ራቀልሽ። ከራቀልሽ ራቀልሽ። ምክንያቱም እሱ ድሮም ትንሽ ከአንቺ ስተት ነው የሚፈልገው። ስተቱ ገባሽ? ትንሽ ሳምሬ ራሱ ለምን ኤስ ኤስ ሳታስብበት ምንድን ነው ሳታወሩበት፣ እችን መጥራት አስፈለገ? አንቺስ ምን አይነት ሴት ነሽ? አለችኝ። እንደ ተጠራሽ ወይ ብለሽ እሮጠሽ ነው የማጭው። አንድ ሰው አልፈለግሽም ከህይወቴ ውጪ ብሎ ካባረረች ምን ላረግ እቀመጣለሁ። እሷ ድሮም አስቀምጧታል የሆነ ስህተት በስተት ካየባት ጥሏት ወደ እሷ እንደሚመለስ ቃል ገብቶላታል። ድሮ መቼም ቢሆን ከአንተ ተስፋ አልቆርጥም ብዬው ነበር አለች። እያችሁ ድራማው ያብ ድራማ አያልቅም። ስለዚህ ሚዲያ ላይ አስተዋወቀችን፣ ከብዙ ሰው አስተዋወቀችን። አሁን ታዋቂ ሆናል፣ ታዋቂ እንድትሆን አርጋካለ። ሄሎ የሆነቷ ደግሞ ፈጣሪ ገራታል፣ እሰሙ ቶልከዋለው ከፊት ከኋላ የሚወዳት በጣም ብዙ ሰው አለ። ገባ ለአንተ የብላኝ እንጂ ቃል ለፈረሰው የሚወዳት ብዙ ሰው አለ። ግን ድሮም እንደማትወዳት አስመሰከርክ። እኔ ከሕይወትሽ ወጥቻለሁ ስታስመሰል ደግሞ እንዴት ነው? ልክ እንደከፋው ሰው ስትሆን ደሞ አይከብደ ወንድ ላይ አስመሳይ ሲሆን በጣም ነው የሚደብረው። በእውነት ሄሎ ከማይወድሽ ጋር ሰው ከምትጓዥ ከሚወድሽ ሰው ጋር ተቋሚ። አይ ነገ አንቺ ብቻ ወደሽው ምንም ትርጉም የለም። ጥሎሽ ይሄዳል አስቀምጦሽ። እሱ ድሮም ከአንቺ ስተት ነው የሚጠብቀው። ስተት ትንሽ ሰባብ ነው የሚጠብቀው። አይ አንቺ እርግጥ ፍራንክ እንዳረክሹ ነው የሚጠማን ከአንቺ። እኔ ያሰብኩት ግን ፍራንክ መስሎኝ፣ ፍራንኩን እሱ ነት አድርጎታል። አይ አብረሽ ተሻሽ ደግሞ ብለንሽ ነበር ሎሎንከ ይወትሻውጭስ ምንም ከህይወትሽ ማውጣት አልቻልሽም። በቃ አቃትሽ፣ እሱን ከህይወትሽ ማውጣት። ስለዚህ ያው መልካም ብያለሁ እኔ ለራሴ መጥፎ ሰው ይርቅና ጥሩ ሰው ወደ አንቺ ይመጣል። እንዳልክም እየለመነሽ ነው እንጂ ስንት ሰው እየለመነሽ ነው፣ ስንት ሰው የሚጓጓልሽ ልጅ ነሽ። መልካምነትሽ በቃ ጠባይሽ፣ የውነትሽ ላይ ለያ ስንበጅበት ነው። አይገባሽም፣ ላንቺ አይገባሽም። የማይረባ ሰው ነው። የማይረባ ሰው ነው። በቃ እንደዚህ አይነት ሰው አይገባሽም። አንቺ መልካም ሰው ስራዎች፣ መልካም ነገር ነው የሚገባሽ። ከህይወትሽ መውጣቱ ራሱ እግዚአብሔር ይመስገን ብለሽ መቀበል ነው። የተሻለ ነገር የጠበቅሻለው ደፊት፣ ፈጣሪ አዘጋጅቶ የጠበቀሽ ነገር ይኖራለ። ይሄድ መንገዱን ጨርቅ አርፍ ለበይ፣ እናሸኝ። ምንም ከሱ ጋር መለመል ራሱ አያስፈልግም። ሂድ። እሱ የሚኖር ደግሞ ማስመታት የለብህም። ልጃችን እንድትመታ አንፈልግም። ገባ። ምንም ደጋፊ ክም ብንሆን ደጋፊ ከሆነው ደግሞ ሄሉና አንተ አንድ ላይ ስለሆናችሁ ነው እንጂ ከዚህ ጋር ስለመጣ ማንም አይደግፍም። ሄሉን የመሰለች ደግሞ የት መታከም እችን? እንግዲህ ያስና ተቋስ ሄዶ የምትገባል አንተ የምትገባል ያለች። መልካም ጉዞ መንገዱን ጨርቅ ያድርግለ። አስመሳይ ነው፣ በእውነት አስመሳይ ነው። ድሮም ምለከትን ሰበብ ነው። ከሷ የምፈልገው መረዳ ሲኖርብን ጥፋቱ ምንድን ነው? ይህ ነገር እንዴት ነው ሆነ? ፍራንክ ይሆናል ሊያረጉ ድሮም ሰበብ ነው የምንፈልገው። ምክንያቱም ለምን እንደሆን ገባ? ከአንተ እንዲወርድልን ሚዲያ ላይ በጣም በፊት እየሰደቡክ እየሰደቡክ ነበር፣ ገባ? ያንን ስድብ ወደ እሷ ልታላክክ፣ ጥፋትህን፣ የአንተን ጥፋት በሙሉ ወደ እሷ ልታላክክ። ምንድን ነው የሰው ልጅ ስህተት አለው ማንም ቢሆን ያጠፋ ከሰው ከሰው ስተት እና ከብረት ዝገት ምንም ተረቱ። እንግዲህ ጨርሱበት እናት። ስለዚህ ምንም እንትን የለም አትረዳትም። እንዲ በዚህ ፍጥነት የምናስቸግል ልጅቷንም ጠራ። ድርሁም ልጅቷን ሬዲ አርጋ አስቀምጠሃል። ስለዚህ ነው ገባ። በትረዳት ተረዳኝ አለች። በቃ ተረዳኝ ላስረዳ አለች። አሁን አንተ

እሱም የራሱን ሕይወት ይቀጥላል። አንቺ የራስሽን ሕይወት ትቀጥያለሽ። ይኖርሻል። ፈጣሪ ለአንቺ ያለው ተዘጋጅቶልሻል። ግን በጣም ያሳዝናል። ያብ መረዳ ሲለብ ምን አስቸኮለ? በአንድ ቀን የአንድ ቀን ስህተት፣ አንተ የደበከው ሚስጥር ወጣብህ። በጣም ያብ ለዚያ ትጠብቅም ነበረ። ድሮም የሷን ስህተት እየጠበቅ ነበረ እንግዲህ ሰላም ሰላም ሰላም፣ እንዴት ናችሁ? ኢትዮጵያዎች በሙሉ ኤርትራዎች በሙሉ ቤተሰቦች፣ የዩቱዩብ ቤተሰቦች አለውላችሁ። የእግዚአብሔር ይመስገን ደህና ነኝ። ሰብስክራይብ ላይክ እያደረጋችሁ አበራታቱኝ። አዲስ ጀማሪ ነኝ። እንግዲህ በደንብ መስራት አልችልም ያው